ኤዋንዴናችሁ ውድ የተከበራችሁ የዩቱብ ቤተሰቦቻችን እነሆ ዛሬም በድጋሚ ተመልሰናል። መሀል ካሳንስ ላይ ከሌሊቱ ስድስት ሰዓት ምንም በማስመልከት ካላችሁ አዲሱ የቤዚ ሮያል በነገራችን ላይ ቤዚ ሮያል አዲስ ዘፈን አውጥታለች፣ ሁለተኛ ልጇን ወልዳለች። እንኳን ማርያም ማረች እያላችኋት ኮሚንት ላይ አዲሱ ዘፈኗን ምክንያት በማድረግ የቲክቶክ ቪዲዮ ቻሌንጅ በመቅረጽ ላይ እንገኛለን። ከሌሊቱ ስድስት ሰዓት ነው፣ ካሳንቼስ ላይ ነን። እንግዲህ የኮሪደሩ ልማት ለዚህ ለዚህ ተመችቶናል እና ያለውን ነገር ከካሜራ በስተጀርባ አሳያችኋለሁ። ሙሉ ሮያል ፋሚሊ ከኋላ ይገኛል። ሰባዊያን በካሜራው በኩል አለ ሁላችሁ ብሎ እየቀረጸ ይገኛል ማለት ነው። እኔ ደግሞ ከካሜራ በስተጀርባ ያለውን ትዕይንት በማሳየት እኔ ባስልኤል አለ ሁላችሁ። ሰብስክራይብ ማድረግ እንዳይረሳ እስከ መጨረሻ ይህን ቪዲዮ እንድታዩልኝ ጋብዛችኋለሁ። ቡም ቡም ቡም ቡም ከተማችን ከሌሊቱ ስድስት ሰዓት ይህን ትመስላለች። ጋይስ አንድ ወፍ የለም። ወፍ ደህንነቷ ግን እየተጠበቀ ነው። እውነት ለመናገር ምንም የገጠመን ነገር የለም። ጥበቃው 24 ሰዓት ኦንላይን ነው። እዚህ ጋር ይኸው ጀመ ያለውን ነገር እስከ መጨረሻው ያሳያችኋለሁ። የሚገርም ቢሃይንድ ዘሴን ያሳያችኋለሁ። አብራችሁ ቆዩ። እምበሌለህበት ይቅሪ በኖር በድጋሚ ተመልሰናል። እንግዲህ ጀማው እያሟሟቀ ይገኛል። ሁሉም ክሩ ይሄ በማሟሟቅ ላይ ይገኛሉ። ካሜራማኑን ሌንሱን እየወለወለ ይገኛል። እኔም ያለውን ነገር ግልጽ ለማድረግ ደፋቀና እያልኩ ይገኛለሁ። ቤዚ ሮያል እንግዲህ ሁለተኛ ልጇን ወልዳለች ብያችኋለሁ። በቢአር ኢንተርቴንመንት ስራዋን ለቃለች። ይቅር ይቅር የተሰኘውን ዘፈኗን ለቃለች። ለእናንተ ነው፣ እየገባችሁ እያያችሁ እስቴታችሁን እንጠብቃለን። አብራችሁን ቆዩ። እንኳን ማርያም ሰይ እንኳን ማርያም መሄደችሽ እያሉሽ ነው ኮሜንት ላይ። ሁለተኛ ልጄ ልገላገል ነው ጋይስ። ተገላገልሻ እንዴ ወይ ኧረ፣ ተገላገለሻል። ተይ ተይ ተይ፣ እኔ እኮ እንትን እያልኩ ተይ ተይ፣ ተወዛግቤ ነው ጋይስ። ሁለተኛ ስራዬን ተለቋል ጋይስ። ሁላችሁም እየገባችሁ ቻናሉን እናስቀምጥላችኋለን። ሁላችሁም እየገባችሁ እዩት። ዘፈኗ ሲቀረጽ ቢሃይንድ ዘሲን በቤሮያል ዩቲዩብ ቻናል ተለቋል። እየገባች ሾፍ ሾፍ አድርጉ። በራሴ ዩቲዩብ ቻናል ተለቋል ጋይስ፣ ሁላችሁም እየገባችሁ ዩቲዩብ ሺ ቢሃይንድ ዘሲኑን ነው ሳባውያን ፕሮዳክሽን ደሞ እዚህ ጋር ይገኛል። የሳይ ሳቦያ ፕሮዳክሽን የምንጊዜም ካሜራማናችንና ምንም አይነት ቀረጣት ስትፈልጉ እንግዲህ ስልክ ቁጥሩ ከስር እናስቀምጥላችኋለን። ቤተሰባችን ነው፣ በሥራው እንተማመናለን። 100%። አክሽን አክሽን፣ አክሽን ጋ የምትመለከቱት ደሞ ታሚኒኬ ታሙ እያለ እያለ ወይም ደሞ ፋሮ በሚል ዘፈኑ ይታወቃል ወንድማችን ነው። ቡም ቡም

ይሄን መኪና ፅጌ እንደምትፈራው አምላኳን አስፈራ

እኛም ይቅር ይቅር እያለን ነው። ምኑ ብትሉኝ ጋይ ስለብ ሰብስክራይብ ማታደርጉት መቶ ሲገብተን እርፍ። ማንለው ኧረ ሰብስክራይብ ይቅር ይቅር ካንተ ወብዳ ይቅር ብለሽ የምትዘፍኝልኝ ልጄት ነው ያለሽው። ታ እንጂ ቤዚ ሁለተኛ ዘፈን ነው ያወጣችሁ። በቃ ያዛ ያዛ እስክራ መኪናችን ነው ጋይስ፣ ተጨማሪ መኪና ያስፈልገናል። መቷል መቷል

ስራ እየቀረሽ ታመነ እያየ ታመነ

እና ይመስለኛል ጋይስ ወደ ማለቁ ላይ ደርሰናል። የነበረን ቢሃይንድ ዘ ሲን ይሄንን ይመስላል። ስልኪ ሁለት ፐርሰንት ነው ብታምኑኝም ባታምኑኝም፣ ማርያም እኔ ድንጋ ከዘጋ ቻው ሳላችሁ ከዘጋ ብዬ ነው። ያላለቀ ነገር ካለ አሳያችኋለሁ፣ ግን አልቋል ብዬ ተስፋ አደርጋለሁ። ካሳንሽን ተጠቅመንባታል። ሌሊቱን ሰዓት ቀኑን ለሰራዊት ሌቱን ላራዊት እና እኛ ላራዊት ነው የተጠቀምንበት። ብቻዬን ይመስላል። ያላለቀ ነገር ካለ በመሀል አሳያችኋለሁ።

ወጋ ባጣይ ሳይል ቪዲዮን እንዝጋው እና የነበረን ጊዜ ሰብስክራይብ ማድረግ እንዳይረሳ።